ሰላም እንዴት ናችሁ? ውዲዮን ፕሮፐርቲ ዩቱብ ተከታታዮች፣ ዛሬ እየላችሁ የቀረብኩት ለሽያጭ የቀረቡ አራት አፓርትመንት ነው። እየላችሁ የቀረብኩት አራቱም አፓርትመንቶች እንግዲህ ባለ ሁለት መኝታ እና ባለ ሶስት መኝታ ናቸው። እየላችሁ የቀረብኩት የተለያየ አፓርትመንት ናቸው። ወደ ውስጥ ገብቼ እንግዲህ ሙሉ ለሙሉ የማስጎበኛችሁ ይሆናል። ይሁን ፕሮፐርቲ ቻንላችን ሰብስክራይብ ያላረጋችሁ በየቀኑ ወደ አዳዲስ መረጃ እንዲደርሳችሁ ሰብስክራይብ ማረጋችሁ እንዳትረሱ። በመጀመሪያ ደረጃ ይዤላችሁ የቀረብኩት ሳሚት አትሌቶች መንደር አካባቢ የሚገኝ ባለ ሁለት መኝታ አፓርትመንት ነው ይዤላችሁ የቀረብኩት። ሳሎኑ ነው እዚህ ጋር የምትመለከቱት። እጅግ በጣም ዘመናዊ ተደርጎ የተሰራ አፓርትመንት ነው። እጅግ ቆንጆ አድርጎት ነው የሰሩት። የተጠቀሙትም ማቴሪያል ከሴራሚክ ጀምሮ በጣም ኳሊቲ ማቴሪያል ነው የተጠቀሙለት። ወደዚህ ጋር ስንመጣ ደግሞ እንግዲህ ኪችኑ ነው እዚ ጋር የምትመለከቱት ሰፋ ላይ ኪችን አለው። ባለ ሁለት መኝታ ነው ብያቸው አለው። ሰፈሩ እጅግ የለማ ሰፈር ነው። ሳሚት አትሌቶች መንደር አካባቢ ነው የሚገኘው አፓርትመንቱ። እጅግ በጣም ደግጀር የሆነ አፓርትመንት ነው። እዚህ ጋር የምትመለከቱት ደግሞ ዋና ማስተር ቤዶሙ ነው። መኝታ ቤቱ ነው እዚህ ጋር የምትመለከቱት። የራሱ ቁምሳጥን አለው። ከውስጡ ላይ የራሱ ማታጠባ ቤት አለው ማለት ነው። በጣም ቆንጆ ቤት ነው። ሳሜት አትሌቶች መንደር አካባቢ ይገኛል ማለት ነው። የዚህ ቤት ዋጋ እንግዲህ በጣም በቅናሽ ዋጋ ነው እየተሸጠ ያለው። የዚህ ቤት ዋጋ ባለ ሁለት መኝታ ነው። መቶ ሰላሳ ካሬ ነው። የዚህ ቤት ዋጋ አስራ አራት ሚሊዮን ብር ነው። የሚጠራ ወሰኝ ገዢ ጋር ላይ ቀርቦ መነጋገር ይችላል ማለት ነው፣ ይቀንሳል። ሁለተኛ መኝታ ቤቱ ነው እዚህ ጋር የምትመለከቱት ሁለተኛ መኝታ ቤቱም የራሱ ቁምሳጥን አለው። ሴራሚኩም በጣም አሪፍ ሴራሚክ ነው የተጠቀሙለት። ሁለተኛ መኝታ ቤቱም እንግዲህ ይህንን ይመስላል። ኮመን መታጠባ ቤቱ ነው እዚህ ጋር የምትመለከቱት የሳሎኑ እና የአንደኛው መኝታ ቤት ነው። የራሱ ሁሉም ነገር የተገጠመለት ነው። ቦይለርም አለው። ኮሊደሩም እዚህ ጋር እንደምትመለከቱት በጣም ሰፊ ነው። በጣም ቆንጆ አፓርትመንት ነው። መጨረሻ ላይ ነው ስልኬ ቁጥሩን የሚያስቀምጥላችሁ፣ ፈላጊያችሁ ካላችሁ በሁለተኛ ደረጃ ይዤላችሁ የቀረብኩት ሳሚት አካባቢ የሚገኝ አፓርትመንት ነው። ባለ ሶስት መኝታ ነው ይዤላችሁ የቀረብኩት። በጣም ቆንጆ አፓርትመንት ነው። መቶ ሰማና ካሪ አካባቢ ነው። በጣም ሰፊ ነው። ሳምንት አትሌቶች መንደር ነው የሚገኘው። የዚህ ቤት ዋጋ እንግዲህ በጣም ርካሽ ነው፣ በካሬ 85 ሺህ ብር እየተሸጠ ነው። እዚህ ጋር የምትመለከቱት እንግዲህ ኦፕን ክችኑ ነው። ኦፕን ክችኑን በጣም ሰፊ ኦፕን ክችን አለው። አንደኛው መኝታ ቤት ነው እዚህ ጋር የምትመለከቱት ማስተሩ ሳይሆን የልጆች መኝታ ቤት ነው። የራሱ ቁም ሳጥን አለው ማለት ነው። እዚህ ጋር ኮመን መታጠባ ቤት ነው። እዚህ ጋር የምትመለከቱት ሁለተኛ መኝታ ቤት ነው እዚህ ጋር የምናገኘው ማለት ነው። ሶስተኛ መኝታ ቤት እዚህ ጋር እናገኛለን። እንግዲህ አንደኛው የሰራተኛ መኝታ አድርጎ መጠቀም ይቻላል ማለት ነው። ከሰራተኛ መኝታ ጋር ወደ አራት መኝታ አለው ማለት ነው። በቀጥታ እዚህ ጋር የምትመለከቱት ማስተር ቤድሩሙ ነው። ማስተር ቤድሩሙ ራሱ እንግዲህ ሳሎን ነው ያክላል። በጣም ሰፊ ነው። የራሱ ቁምሳጥን አለው። ከውስጥ ላይ የራሱ መታጠቢያ ቤት አለው። በጣም ሰፊ ቤት ነው። መቶ ሰማና ካሪ አካባቢ ነው እንግዲህ ባለ ሶስት መኝታ ነው። ተጨማሪ የሰራተኛ ክፍል አለው። በካሪ 85 ሺህ ብር እየተባለ ነው። ሰፈሩ እጅግ የለማ ሰፈር ነው። የማስተር ቤድሩሙ ገንዳና መታጠባ ቤት ነው እዚህ ጋር የምትመለከቱት እነዚህም ቤት እንግዲህ መግዛት የምትፈልጉ ሰዎች ካላችሁ መጨረሻ ላይ በምናስቀምጠው ስልክ ቁጥራችን ደውላችሁ ልታናገሩን ትችላላችሁ ማለት ነው። በጣም ለግጀር የሆነ አፓርትመንቶች ነው ዛሬ ይዤላችሁ የቀረብኩት። በሶስተኛ ደረጃ ይዤላችሁ የቀረብኩት ፊጋ አካባቢ የሚገኝ ኖ ሪልስቴት ላይ የሚገኝ ባለ ሶስት መኝታ ቤት ነው ይዤላችሁ የቀረብኩት። መቶ አምስት ካሬ ነው። ባለ ሶስት መኝታ ነው አድርጎት የሰሩት። ኖ ሪልስቴት ላይ ነው የምናገኘው። ቤቱ እንግዲህ በጣም ቆንጆ ቤት ነው እጅግ የለማ ሰፈር ላይ ነው እንግዲህ ፊጋ እዚህ ጋር የምትመለከቱት እንግዲህ ክችኑ ነው ክችኑ ሰፋ ላይ ክችን አለው ሳሎኑም የሚያምር ሳሎን ነው መጀመሪያ ላይ እንዳያችሁት እንግዲህ ሳሎኑ ነው እዚህ ጋር የምትመለከቱት በጣም ቆንጆ አፓርትመንት ነው እንዳልኳችሁ ባለ ሶስት መኝታ ነው እዚህ ጋር የምትመለከቱት እንግዲህ መኝታ ቤቱ ነው ዋና መኝታ ቤቱን እዚህ ጋር እናገኛለን ኮመን መታጠቢያ ቤት ነው ያላቸው። ሁለተኛ መኝታ ቤት ሆኖ እዚህ ጋር የምናገኘው የራሱ በረንዳ አለው በዚህ በኩል። በረንዳ ራሱ እቃ ማስቀመጫ መሆን ይችላል ማለት ነው። የዚህ ቤት ዋጋ እንግዲህ 13 ሚሊዮን 500 ሺህ ብር ነው የሚባለው። ወሳኝ ገዥ ጋር ቀርቦ መነጋገር ይችላል ማለት ነው። ፊጋ አካባቢ ነው የሚገኘው ብያችኋለሁ። በጣም ቆንጆ ቤት ነው። አንደኛ ፍሎር ላይ ነው የሚገኘው ሳሎኑም እንግዲህ ይሄንን ይመስላል ማለት ነው። ሊፍት አለው፣ ከስተ ምድር ውሃ አለው፣ ሀያ አራት ሰዓት ሊፍቱ ይሰራል ማለት ነው። በአራተኛ ደረጃ ይዤላችሁ የቀረብኩት ሳሚት አካባቢ የሚገኝ ባለ ሁለት መኝታ አፓርትመንት ነው። ይዤላችሁ የቀረብኩት ባለ ሁለት መኝታ አፓርትመንት ነው። አራተኛ ፍሎር ላይ ነው የምናገኘው። እዚህ ጋር የምትመለከቱት እንግዲህ ክችን አለው። በክችን ውስጥ ደግሞ አንድ የሰራተኛ ክፍልና አንድ የሰራተኛ መታጠባ ቤት አለው። በዚህ በኩል የሰራተኛ ክፍልና ና መታጠባ ቤት ነው የምናገኘው ማለት ነው። እዚህ ጋር የምትመለከቱት እንግዲህ የሰራተኛ መታጠባ ቤት ነው። እቺ ደግሞ እንግዲህ የሰራተኛ ክፍል ነው። ሶስተኛ ተጨማሪ መኝታ ቤት ነው ማለት ነው። ሳሎኑ እንግዲህ በጣም ሰፊ ሳሎን አለው። የራሱ በረንዳም አለው። በጣም ቪው አለው። በቂ ብራን አለው። ቤቱ ኳሊቲ ቤት ነው። እንግዲህ ማቴሪያሉም የተጠቀሙት ቆንጆ ማቴሪያል ነው የተጠቀሙበት። ሰፈሩ እጅግ የደማ ሰፈር ነው። ሳሚት አትሌቲች መንደር ነው የሚገኘው ይሄ ቤትም። ይህ ላውንደሪ ቦታ ነው፣ እዚህ ጋር የምትመለከቱት በቀጥታ እዚህ ጋር ማስተር ቤድሮሙን ነው የምናገኘው። ማስተር ቤድሩሙ ሰፊ ነው። ባለ ሁለት መኝታ ነው፣ መቶ አርባ ሰባት ካሬ ነው። የራሱ ቁምሳጥን አለው፣ ሻወር ሽንት ቤት አለው። ከውስጡ ላይ እዚህ ጋር የምትመለከቱት ሻውር ሽንት ቤት ነው፣ ቁም ሳጥን ማልበሻ ክፍል አለው ገንዳም አለው ማለት ነው። ወደዚህ ስንመጣ ደግሞ ሁለተኛ መኝታ ቤቱን እናገኛለን። ሁለተኛ መኝታ ቤቱን በጣም ሰፊ ነው። ቤቱ በጣም ቆንጆ ቤት ሆኖ እንግዲህ የራሱ ቁምጻትን አለው። ሶስተኛ ተጨማሪ የሰራተኛ ክፍል አለው ማለት ነው። ይሄ ቤት የዚህ ቤት ዋጋ እንግዲህ 13 ሚሊዮን ብር ነው የሚጠራ። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል። በየቀኑ አዳዲስ መረጃ እንዲደርሳችሁ ዩቲዩብ ቻኔላችን እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ጊዜ ይሁንላችሁ።